የብሔርተኝነት ፖለቲካ ጡዘትና በሀገር ላይ የሚደቅነው አደጋ በነገደ አብይ ከአንድ ዓመት በፊት በሪፖርተርትም እኔ የምለው ዓምድ ላይ ብሔር ተኮር ፌዴራሊዝሙ ረጅም ርቀት ይወስደናል በሚል ርዕስ በአንድ ጸሐፊ የተሰናዳ አንድ ወቅታዊ ጽሁፍ ማንበቤን አስታውሳለሁ። ይህንን ጽሁፍ ያስታወስኩት ዛሬ ርዕስ የማላደርገውን ነገር ግን አሁን ላለንበት ምስቅልቅል የዳረገን ሕወሓት የገባበትን ቀውስ ስታዘብ ነው። እውነት ለመናገር አለመታደል ሆኖብን እንጂ በሀገራችን ወቅታዊ ሁኔታ ላይ ሙግትና ምክክር ማድረግ የሚያስፈልገው በእንዲህ ያለው መሰረታዊ እሳቤ ላይ መሆን ነበረበትም። በጠቀስኩት ጽሁፍ የጸሐፊውን ስጋትና ሀገራዊ ችግር እኔም የምጋራ በመሆኑ የብሔር ፖለቲካው መለጠጥና መክረር ከፓርቲ ሽኩጫ አልፎ የእርስ በርስ ጦርነቱን እንዳያባብሰው እንዲሁም ሀገርን የማህበራ ቀውስ ውስጥ እንዳይከት ያለኝን ግላዊ ስጋት ለመሰንዘር ነው። ህወሓት መራሹ የኢህአዴግ አገዛዝ በሀገራችን አስከፊ ውጤት እያስከተለ ያለው የዘውግ ፖለቲካ ጠንሳሽ መሆኑን ታሪክ መዝግቦት ይኖራል። በእርግጥ የስርዓቱን መገንባት መነሻዎች የቀደሙት አህዳዊና አምባገነናዊ ስርዓቶች መሆናቸውም አይካድም። ምንም ተባለ ምን ግን ህብረ ብሔራዊ አንድነትና መከባበር ከሌለ በእርስ በርስ ሽኩቻ በሚታመስ ሀገር ሉዓላዊነትን ማስከበርና የህዝባችንን አንድነት ማስጠበቅ የሚችል ጸረ ዲሞክራሲያዊ አገዛዝ መሻሉ አይቀርም። ቢያንስ ቢዝነስ የህልውና ስጋት አይጋረጥበትምና አሁን እንደ ሀገር ለምንገኝበት አለመደማመጥ በብሔርና በሃይማኖት ጽንፈኝነት መራኮት ወይም በግጭትና በእርስ በርስ ጦርነት መፈጃጀት ዋነኛ መንስኤ የድህነታችን ቢመስልም የስርዓት ብልሽት እና የዲሞክራሲ መዳር መጥበብ መሆናቸው ነው የፖለቲካ ሳይንስ ምሁራን የሚናገሩትም። ለዚህም በዘውግ ፖለቲካ መስተጋብር ውስጥ የቆየው የማንነት፣ የእምነት፣ የታሪክ፣ የቋንቋና መሰል መገለጫዎች መፈላለቅ ብሎም የጋራ እሴት የሌለን ህዝቦች አስመስሎ በውር ድንበር መንጎድ ክፉኛ ጎድቶናል። ትናንት በትግራይ አሁን በአማራ ቀደም ሲል በኦሮሚያና በቤኒሻንጉል ጉሙዝ ክልሎች ከሞላ ጎደል ሙሉ ጦርነት የተነሳባቸው ግጭቶች እየተካሄዱ ነበርም፣ አሁንም ነው። በጋምቤላ በደቡብና በሶማሌ ክልሎችም በተለያዩ ወቅቶች መለስ ቀለስ ያሉ የእርስ በርስ ግጭቶች የበርካቶችን ሕይወት ቀጥፈዋል፣ ንብረት አውድመዋል። እነዚህ ሁሉ አደጋዎች በአገር ላይ ያጠሉት ደግሞ የጋራ ስሜትና ሀገራዊ መተማመንን መፍጠር በማይችሉ የብሔር ፓርቲዎችና ፖለቲከኞች መሆኑ ነው የሚያስቆጨው ለምን ቢባል አሁን አሁን ኢትዮጵያ ውስጥ የብሔር ፓርቲ ማቋቋም ማዕድን ማውጣት ያህል የሚቆጠር አዋጭ የትርፍ ማግኛ ቢዝነስ ሆኗል። አሁን በምንገኝበት ሁኔታ ህዋት ይባልም፣ ኦነግ ሸኔ፣ አብንም ይባል፣ ኦብነግ ወይም ሌላ ነፃ አውጭና መሰል ኃይሎች በሙሉ የብሔር ካባ ውስጥ የተወሸቁ ፓርቲዎችና የፖለቲካ ስብስቦች ናቸው። ገዢው ፓርቲ ብልጽግናም ቢሆን በስያሜው አንድ አገራዊ ፓርቲ ይምሰል እንጂ ከብሔር ኮርቻ ላይ መውረድ ያልቻለ በብሔር ቅርንጫ ፓርቲዎች ድስት እየተንተከተከ ያለ አልጫወጥ ነው የሚሉ ተቾች ትንሽ አይደሉም እንዲህ ያለ የብሔርና የሃይማኖት ጥላ ይዞ የሚያባላ ፖለቲካ ማራመድ የሚቻለው ደግሞ እኛው መከረኞቹ ኢትዮጵያውያን ላይ መሆኑ ነው የሚያስቆጨውም በዘውቅ ፖለቲካ መዘዝ እየተካረረ ቀስ በቀስ እየፈረጠመ የመጣ ውሳቤ እየተባባሰ ስለመሄዱ ምርጫ ሲመጣ የሚታየው የብሔርተኛው ካምፕ ሽር ጉድ ነው ቀደም ብዬ የዋና ዋናዎቹ ምሳሌ አነሳው እንጂ በአንድ ወቅት በደቡብ ክልል እንደ ወብን ወላይታ ብሔራዊ ንቅናቄ ሲብን ሲዳማ ብሔራዊ ንቅናቄ ጉብን ጉራጌ ብሔራዊ ንቅናቄ ወዘተ የመሳሰሉ ከህብረ ለብሔራዊነት ይልቅ የጎሳ መንገድ ቀያሾች እየተቀፈቀፉ የነበሩት ስርዓቱ የሚያበረታታው ይህንን ወልጋዳ መንገድ በመሆኑ ነው። በእርግጥም ባለፉት 34 ዓመታት በአገሪቱ በዘውጌ ፖለቲካ ከመንሳፈፍ ባሻገር ስለ አንድነት ማውራትም ሆነ መስራት የሚያስፈራ የሚያስወነጅር ሆኖ መቆየቱ ለችግሩ መባባስ በር አልከፈተም ማለት አይቻለም። ኢህአዴግም ሆነ ብልጽግና በብሔር ፖለቲካ ጉዳይ ስልቻ ቀልቀሎ ቀልቀሎ ስልቻ መሆናቸው ዳፋው እየገረፈን ይገኛል። በመላው ዓለም በተግባር ላይ የዋለው የዜግነት ፖለቲካ ወይም በሀሳብ ትግል የ የሚያምነው ሪዮት ዓለማዊ ፖለቲካ በእኛ ሁኔታ አለ ሊባል አለመቻሉ ግን እንደ እርግማን የሚቆጠር ነው። ሌላው ይቅርና ህብረ ብሔራዊ መልክ የነበራቸው የፖለቲካ ስብስቦች ቅንጅት፣ የኢትዮጵያ አንድነት ኃይሎች ህብረት፣ ኢዴፓ፣ ሰማያዊ ፓርቲ፣ የአርበኞች ግንቦት ሰባት፣ ኢዜማ ጥንጣን እንደበላው ግንድ እንክትክታቸው የወጣው ለምንድ ነው ብሎ ጥናት ማካሄድ አልተቻለም። የመከኑ መምሰላቸውም ነው የሚያሳዝነውም። ይልቁን ከዓመት ዓመት የብሔር ውዝግብና ትርቅቱ እየፋፋ መገፋፋትና መገዳደሉ እየደለበ በመቀጠሉ የብሔር ጽንፈኛው ለዘብተኛ የነበረው የአማራ ብሔርተኝነትን ጨምሮ ከዲሞክራሲያዊ ትግል እና መደማመጥ ይልቅ ወደ አመፃ ወርዷል። እናም የለውጥ ተስፋ በተጣለባቸው ያለፉት አምስት ዓመታት ገደማ በከፍተኛ መጠን የንጹሐ ሞት እንግልትና መፈናቀል ተባብሶ እንደቀ አጣላላም አገራችንም በማይገመጥ ሁኔታ ወደ አስከፊ የእርስ በርስ ጦርነት ተረማምዳለች። ስለሆነም የችግሩን ንጭ ከስር መሰረቱ ከመማር ማር የተሻለ መፍትሄ ማማተር የማይቻል ሆኗል። በእርግጥ ባለፉት ዓመታት የብሔርተኝነት ፌዴራሊዝሙና ፖለቲካው መዘዝ የከፋ ጉዳት ሳያስከትልን በሰለጠነ መንገድ የሚስተካከልበት የፖለቲካ ትግል መደረግ ሊጀመር ነው የሚል ተስፋ ብልጭ ብሎ መልሶ ተዳፍኗል። በተለይ ባለፉት ሶስት ዓመታት ገደማ በተለይ ከትግራይ ኃይሎች በኩል በተጀመረው ጦርነት ነገሩ ሁሉ የባሰ ከድጡ ወደ ማጡ ወርዷል። ያ ክስረት የመቶ ሺዎችን ሕይወት ቀጥፎ ሳያስተምረን እንሆ አሁንም በርካት ባሉ አካባቢዎች የብሔር ገጽታ ያላቸው አመጾችና ድርጅቶች እየታዩ ነው። መቼ ነው የሚያቆመው የሚለው ዋናው ጥያቄ ነው። ከላይ በመግቢያ የጠቀስኳቸው ጸሐፊ እንዳሉት የብሔር ፖለቲካው መካረር መዳረሻው መበታተን እንዳይሆን መጠንቀቅ አለብን። በነገራችን ላይ በብሔር ጽንፈኝነት የተላለቁት ሩዋንዳውያን እንኳ በዘር ፖለቲካ መዘዝ የከፋ ዋጋ ከከፈሉ በኋላ መደራጀት አይደለም ስለ ብሔር መነጋገርን ጭምር በሕግ ከልክለዋል። ኬንያና ታንዛኒያ የዜግነት ፖለቲካ እንጂ በብሔር የመደራጀትን ስም ሊያነሱት አይፈልጉም። እኛ ግን እየተዳማንበትና እየተላለቅንበት እስከ ድረስ እንቀጥላለን ተብሎ ነው በአጽኖት መጠየቅ ያለበትም። ሌላው ቀርቶ የቀደመ ፌዴራሊዝም ተሞክሮ አላት የምትባለው ናይጄሪያ በማንነት ላይ የተመሰረተ አከላለል ውድ ዋጋ ካስከፈላት በኋላ የስርዓቱን ቅርጽና ይዘት ቀይራ ነው እፎ እያለችው የሚሉ ጥናቶች አሉ። እነ ደቡብ ሱዳን፣ ኮንጎ፣ መካከለኛው አፍሪካ የሚባሉ ሌሎች የአፍሪካ ሀገሮች ወደ ወደቁ አገርነት ተርታ የወረዱ ያሉት በዋናነት በዘርና በማንነት ላይ ያተኮረ የስልጣንና የሀብት ማጋበስ ፍላጎት እያራኩታቸው መሆኑም አይታበልም። እንዲሁም ዲሞክራሲውን በመንፈቃቸውን ሀገራዊ አንድነታቸውም እየተሸረሸረ በመ እየሄዱ ነው። ታዲያ ምን ለማግኘት ነው የኢትዮጵያ ፖለቲከኞች ብሔር ላይ መንገታገት? በእኔ እምነትና ቀደም ሲል ከጠቀስኳቸው እይታዎች አንጻር በሀገራችን አሁን እያጋጠመ ላለው አገራዊ ፈተና በዋናነት በህዝባቸው መካከል አለመተማመን እየፈጠረ ያለው የዘውግ ትርክትና የብሔረሰብ ፍጥጫ ነው ማለት ስህተት የለውም። በግልጽ እንደምንመለከተው ንጹሐንን የሚገድሉና የሚያፈናቅሉ ታጣቂዎች፣ ሙሰኞች ወይም ወንጀል ፈጻሚዎች በድርጊታቸው ሆነ ባጠፉት ወንጀል ሊጠየቁ ሲገባ ግጭቱን ህዝባዊ ካባ በማላበስ ወይም ማንነት ውስጥ በመደበቅ ለማምለጥ የሚፈልጉት መደበኛ ስራ ያደረጉት የብሔር ፖለቲካን ስለሆነ ነው እዚህ ላይ ሃይላንድ ሰው የሚፈልገው ብዙዎቹ ብሔርተኞች በሕግ የሚያስጠይቋቸው ነገር ሲኖር ሩጠው የመጡበት ብሔር ወይም ብሔረሰብ ጉያ ለመግባት ማንም አይቀድማቸውም። እንወክለዋለን ወይም እንታገልለታለን የሚሉትን ብሔር ወይም ብሔረሰብ ከሚያጋብዙት ጥቅም አንዲት ባሪ ሳንቲም አያቀምሱትም። ትምህርት ቤት፣ ክሊኒክ፣ መንገድና ሌሎች መሰረተ ልማቶች እንዲዳረሱት ከመታገል ይልቅ በየቀኑ ስሙን እያነሱ ይነግዱበታል። ልክ የካርታ ቁማርተኛ ለክፉ ጊዜ መጠባበቂያ ጆከር ካርታ እንደሚይዘው እነሱም አንድ ችግር ወይም የሕግ ተጠያቂነት ሲገጥማቸው ሰዎቻቸው ለኑሮ እድገቱ የማያስቡለትን ብሔር ወይም ብሔረሰብ ይመዛሉ። ለዚህ ተልኳቸው ስኬት ደግሞ ከብሔር ወይም ከብሔረሰብ ውስጥ የሚመለመሉ ግብረ በላዎች ከኋላቸው ይሰለፋሉ። እነ ጀዋር መሃመድ እንዲህ አይነቱን ቁማር እንዴት ተጫውተው አላዋጣ ሲላቸው ሸብለል እንዳሉ ማስታወስ ጠቃሚ ይመስለኛል። በርካታ ሚሊዮን ብሮችን የሚያስገኝ ብሔር ወይም ብሔረሰብ የሚባል የመቆመሪያ ማሽን ለባለቤቶቹ የክፉ ጊዜ መሸሸጊያ ሲሆን፣ የማይፈልጉትን ብሔር ወይም ብሔረሰብ ለማጥቂያ ሁነኛ መጠቀሚያቸው ነው። አሁን በተጨባጭ እየታየ እንዳለው አገር ወዳዶችን በአብዛኛ ሰኛው ወደ ጠንካራ ህብረ ብሔራዊ አንድነት መምጣት አለብን በሚሉ ኃይሎችና የዞግ ፌዴራሊዝሙና የብሔር አከላለሉ እንዲቀጥል በሚፈልጉ ኃይሎች መካከል የተፈጠረው ተቃርኖ ሀገርን ወደ ጦርነት ከቶ መስክልቅል እየፈጠረ ነው። ለውጥ መጣ የተባለው መንግስት የጀመረውን አገራዊ ብሔርተኝነት ሽሮ በመጣበት የትርክት ማዕበል ውስጥ ይላጋ ይዟል። ተደጋግሞ እየተባለ እንዳለው የብሔር ብሔረሰቦች መብትም ሆነ ፍትሃዊ ተጠቃሚነት መከበር አለበት። ኢትዮጵያ ለስድስት ሺህ ለሶስት ሺህ የሚባል ለመቶ ሃምሳ አመታት ያላትን የአገረ መንግስትነትን ተሞክሮ በመሸርሸር አጥፊ ፖለቲካ ለማራመድ መሞከር ግን ስርዓት መንግስቱን ከመፍረስ አያድነውም። ለዘመናት ተሳስረው ተዋልዶና ተዋህደው የኖሩ ህዝቦችን ሁለንተናዊ መስተጋብር በዘውጌ ፖለቲካ መበጣጠስ ከወንጀልም በላይ የከፋ ወንጀል ነው። ከወዲሁ ስለመፍትሄው ካልታሰበም አገር ማፍረሱ አይቀሬ ነው የአድግ መራሹ ስርዓት ብልጽግናን የደገመው ለከፋፍለ ግዛው ስልት ይጠቅመኛል ብሎም ይሁን ብዙሀኑን ህዝብና ከፍተኛ ውህደት የፈጠረውን ወገን በማለያየት የስልጣን ጊዜውን ለማራዘም እየተጠቀመበት መንገድ አገርን ወደ ውድቀት ሲወስድ ነበር የቆየው አሁን በተጨባጭ አለታዊ ጉዳቱ የመከራ ሰብል እያሳጨደን ይገኛል እውነት ለመናገር በሀገሪቱ ለተዘራው የማያናኑር የዘረኝነት ችግርና ነጣጣይ ፖለቲካ ዋናው ግብዓት በጎሳ ላይ የተመሰረተው ፌዴራሊዝምና ዘውጌ ተኮሩ ህገ መንግስቱ ነው የሚሉ ሰዎች መደመጥ አለባቸውም። ምንም ተባለ ምን ለኢትዮጵያውያን ከመቼውን ጊዜ በላይ በሚባል ደረጃ የመለያየት አባዜ ውስጥ ገብተን መባዘናችንን ማስተባበል አስቸጋሪ የሆነው ከቆምንበት እውነታ በመነሳት ነው። ቀደም ባሉት ዓመታት ሀገራዊ አብርነትና ዲሞክራሲያዊ ሀገራዊ ብሔርተኝነትን ከመገንባት ይልቅ በመንግስት ደረጃ ዓላማችን የአማራን ብሔርተኝነትን ማፋፋም ነው ሲባል በመቆየቱ አሁን የአማራ ብሔርተኞች አካሄድን ደፍ መሳት ቢጨብጡት የማያዝና አደገኛ ሊሆን ችሏል። ሌላውም ቢሆን ከስጋትም ሆነ ከጥገኝነት እሳቤ በብሔር አጥር ገብቶ መተራመስን እንደመረጠ ተጠላው አካሄዱ ግን በፍጹም ሀገር ሊያቆም አይችልም። ይበታትነን ይሆን እንጂ በመነሻው የጠቀስኳቸው ጸሐፊ እንዳሉት አሁን በየክልሉ ብቻ ሳይሆን በየዞኑና በየወረዳው የብሔር ፖለቲከኛ ተንታኝ፣ የሚባል አክቲቪስት የማንነት አጀንዳን እንደ አልፋና ኦሜጋ ተጣብቶ እንደ ጉድ እየተቀፈቀፈ ነው። በገዥው ፓርቲ ደረጃ ሳይቀር የኔ የኔ ባይነቱ ጣሪያ ነክቷል። ይህ ሀገራዊ መንሸራተት የሰነበተ ቢሆንም ሀገራዊ ለውጥ እየመጣ ነው በሚባልበት ዘመንም ተባብሶ መቀጠሉ ሲታይ እንደ ሀገር ስርዓታዊ ማሻሻያ ሳይሆን መሰረታዊ ለውጥ በሁሉ አቀፍ ችግርና እርቅ መምጣት እንዳለበት አመላካች ነው። አሁን ኢትዮጵያውያን በአንድ የጋራ መድረክና የመተማመን መንፈስ የሚያቆሙን የወላ ሀገራዊ እሴቶችን ሸርሽረናል። እምነት፣ ህብረትና መረዳዳት የመሳሰሉትን ግዙፍ የኢትዮጵያዊነት የሞራል እሴቶች በብሔር መፈላለግ ብቻ ለመመንዘር ይዳዳን ከጀመረም ከራርመናል። ለዚህ ደግሞ ትልቁ ችግር ከኢትዮጵያዊነት ይልቅ ለብሔር ሙሉ እውቅና የሰጠው ከፋፋይ ሕገ መንግሥት ለተዛባ ግንኙነትና ለጥላቻ ፖለቲካ እውቅና ያልነፈገው የቃል ኪዳን ሰነድ አለመታረሙ የአንብሰውን ድርሻ ይወስዳሉ የሚል ወገኖች ብዙ ናቸው። እውነት ለመናገር ስልጡን በምንላቸው ወይም በእድገት ግስጋሴ ሞር ውስጥ ባሉ ሀገሮች ግን ይህ ብሄል ጭራውም የለም ለማለት ይቻላል። ለአብነት ያህል የሁሉ አርያ የምትባለው አሜሪካ የህዝቡን ልማድ ብንወስድ የመጀመሪያ መርህ አንድ ከሆንን እንቆማለን፣ ከተከፋፈል እንወድቃለን የሚል ሆኖ እናገኘዋለን። አሁንኛ የምንርመጠመጥበትን የፖለቲካ ምዕራፍ አሜሪካኖቹ አላለፉበትም ባይባልም በፍጥነትና ላይ መለሱበት ነው የተሻገሩት ማለት ይቻላል። በአንድነታቸውና በህገ መንግስታቸው ጉዳይ የማይደራደሩ መሆናቸውም የሚታወቅ ነው። ሌላው ይቅር በብዙሀነት ያለው ህዝብ በአንድ ሉዓላዊ ምድር ውስጥ እንደመገኘቱ የአሜሪካ ህዝቦች ሰውን ህዝብ የሚል የአንድነት ስያሜ እንዲኖር ሆን ተብሎ የተደረገ ነው። እነሱ በታሪክ እንደሚታወቀው ከዚያና ከዚህ የተቀላቅለው ስፓኒሽ አሜሪካ፣ ፖርቱጊዝ አሜሪካ፣ አፍሪካን አሜሪካ የገነቧትን ሀገር በአንድነት የገመድ እያስተሳሰሩ ለእኛ ግን ነጣጣይና ዘረኛ ፖለቲካ ሲረጩብንና ሲያፋጁን ነው እየኖሩት። አሳዛኙ ጉዳይ ደግሞ ለዘመናት በአንድነት እየኖረን የተዛቡ ችግሮች በጋራ ብናልፍም አሁን እንኳን በዲሞክራሲያዊና በአንድነት መንፈስ መቀጠል ሲገባን በብሔር ፖለቲካና በአክራሪ ብሔርተኝነት ውስጥ መዋኘታችንን ቀጥለናል። ፈጥኖ ከችግሩ መውጣት ካልተቻለም የብሔር ጽንፈኝነት የሚበታትነን ተግዳሮት ነው። እንደ ሀገር የነበረን ጠንካራ ጸጋ በብሔር ፍጥጫ ለውጠን ቀስ በቀስ መተማመንና መከባበረን እንደ በረዶ ስንንድ መንግስትን ጨምሮ ሌሎች ተቋጮች አለመኖራቸው ያስደንቃል። አሁን የብልጽግና መንግስት ችግሩን ተገንዝቦ ተው ማለት እየጀመረ ቢመስልም ከጥፋቱ የቀደመ የርምት እርምጃ መታየት አለመቻሉ ጥፋቱን ለማረም አላስቻለም። ችግር በለውጡ ውስጥ አይቀሬ ቢሆንም የከፋ መስዋዕትነት እያስከፈለ የሚገኘው መንግስት ከልብ መሰረታዊ ለውጥና እርቅ ለማካሄድ ዳተኛ በመሆኑ ነው የሚሉት በርካቶች ናቸው። በአጠቃላይ በተጀመረው ሰላም የማፈላለግ ሙከራም ሆነ በሀገራዊ የምክክር ኮሚሽን ጥረት መግባባትና ርቅ የማምጣት እርምጃ ሊታሰብበት የሚገባ ቀዳሚ እርምጃ ነው። የብሔር ፖለቲካ መካ የሚያረግብ የሚያደረግብና ህብረ ብሔራዊ አንድነትን የሚያመጣ የስርዓት ማሻሻያ መፍጠር ሊሆን ይገባል። የግድም ነው። ካልሆነ ግን መተላለቁን ማስቀረት እንደሚታሰቡ ቀላል አይሆንም። ለዚህ ደግሞ ህወሓት ለሌሎች ደግሶ እራሱ የገባበትን አጣብቂኝ ማየት በቂ ነው።